እግዚአብሔር የተመሰገነ ይሁን። በእውነት እግዚአብሔር ረድቶን ደግሞ ተገናኝተን፣ ያው እግዚአብሔር እየረዳን እዚህ ደርሰናል። ክብር ለኢየሱስ ይሁን። እግዚአብሔር ይመስገን። ሁላችሁም ጋር ደህና ሁሉ ሰላም እንደሆነ አምናለሁኝ ጌታ ረድቶን ሁለት ምዕራፎችን እየጨረስን ነው። አንደኛው ምዕራፍ ትዝ ይላችኋል። ሰው እና እግዚአብሔር በሚለው የሰው አፈጣጠርን አይተናል። የእግዚአብሔር ቸርነት አይተናል። ሰው የእግዚአብሔርን ሕግ መተላለፍ፣ ሰው ከእግዚአብሔር መተላለፍ የሚሉትን አይተናል እግዚአብሔር ይባርካቸው ጌታ ጸጋውን ያብዛላቸውና ከጋሽ ሰለሞን ከበደ መጽሐፍ ማለት ነው ሁለተኛው ክፍል ደግሞ ሴጣን እና ሽንፈቱ ብለን ስለ ሴጣን አይተናል ሴጣን ማነው የሴጣን ማጥቂያ መንገዶችን የሴጣን ማሳቻ ሴጣን እንዲህ እያልን አንስተናል እግዚአብሔር ይመስገን ደግሞ ዛሬ ደርሰናል። አሁን ሴጣንን ድል የምናደርግበት ጣን የተሸነፈበትን ሴጣን ድል መደረጉ መሸነፉን በጌታ በኢየሱስና በእኛ በአዲስ ኪዳን ማህበረሰብ እንዴት ሴጣን ድል እንደተደረገ ደግሞ የምናይበትና ሁለቱን ምዕራፍ የምንጨርስበት ነው የሚሆነው ማለት ነው። እግዚአብሔር የተመሰገነ ይሁን። ኢየሱስ ክርስቶስ ጌታ ነው። ይሄን ሰይጣን ድል የተደረገበትን ክፍል ከመጀመራችን በፊት ከላይ የለቀቁላችሁ መዝሙር በቀራኒዮ መስቀል ላይ በደዌ የደቀቀ ነፍሱን ስለ ኃጢአቴ በመስዋዕት ያደረገ የሞትን ቀንበር ሰብሮ እኔን ያወጣ ነው። ማዳኑ ቀምሻለሁ፣ ምን አለ የምመልሰው የሚል የጋሽ ተስፋዬ ጋቢሶ መዝሙር

እንግዲህ ምንድን ነው ክብር ለኢየሱስ ይሁን ምክንያቱም አሸናፊነቱን አይተናል ሀያል እንደሱ ያለ የለም ይንገስ ንጉስ ንጉሳችን ለዘለዓለም ዓለም ይንገስ እያል ይህን መዝሙር ነበር መንፈስ ቅዱስ ወደኛ አምጥቶለን ዝንዘምር የነበረው የተናቀ ደካማ ቢመስልም አመጣጡ እያለን ዝንዘምር ነበር የተናቀ ደካማ ደካማ ቢመስልም አመጣጡ ከእሰይ ልጅ ከዳዊት የመጣ ሥር። ኢየሱስ አሸነፈ። ስለዚህ አሁን እኛ ሰይጣንን ስለማሸነፍ ዲያብሎስን ስለማሸነፍ ስናወራ ኢየሱስ ክርስቶስ አሸነፈ እያለን እንደሆነ ትናንትና ስንማር አይተናል። የእግዚአብሔርን ፈቃድ በእጁ የተከናወነበት ኢየሱስ በደሙ ኃይል ጸድቀን በስሙ ድል እንዳገኘን ትናንትና እያየን ነበረ ስንማር። ኢየሱስ ክርስቶስ ጌታ ነው። በደሞ ኀይል ፀደቅን! በስሙ ድላ አገኘን ማን የሚቋቋመን ማንስ ነው የሚገጣን እንገሰግሳለን! አሸናፌ ወን ይይዘን ወደ ቅፊስቷ አገር በድል እንገባለን በድል እንግባለንኢየሱስ ክርስቶስ ጌታነ ክብር ለኢየሱስ ይሁን ኢየሱስ ጌታ ነው። በደሞ ኃይል ጸድቀን በድል በስሙ ድል አገኘን እያለ ማን ነው የሚቋቋምን ማንስ ነው የሚገታን እያለ ወደ እንኳን በዚህ ምድር አይደለም የዘላለም ህይወት ውስጥ ወደ ጌታ ጋር ደግሞ እንድገሰግሳ እንደርሳለን። እሱን እናገኘዋለን ጌታችንና አዳኛችንን እያለ በጣም እግዚአብሔር እድሜ ጨምርላቸው። የእሳቸውን መዝሙር ነበር ከላይ የለቀቅ ነው። ስለዚህ አሁን የምናየው የክርስቲያን የማሸነፊያ ስልቱ ዝግጅቱ ነው። ስለ ስልት ስናነሳ ይላሉ ጋሽ ሰለሞን በመጽሐፋቸው ላይ ስለ ስልት ስናነሳ ብዙ ሰዎች አንድ ነገር በጥሩ መልኩ ለማቅረብ የሚጠቀሙበት የተለያየ ስልቶች አሉ ብለው፣ በጥሩ ምሳሌ ነው የሙዚቃ መሳሪያ ተጫዋቾች ብንመለከት ብለው የሰሚዎቻቸውን ጆሮ ወደ ሙዚቃ አጫው አሁን ለምሳሌ እዚህ ጋር አንድ መዝሙር ለመዘመር የሚፈልግ ሰው መዝሙሩ በደንብ አጥንቶ ሙዚቃ ተዘጋጅቶ ሲያቀርብ ምን ያደርጋል? አቴንሽን ይስባል። አድማጮቹን ትኩረት ለመሳብ ይችላል ነው ልክ እኛም ራሳችን በአንድ ነገር ጥሩ ውጤት እንድናመጣ ጥሩ ውጤት እንዲያመጡ ሲፈልጉ የተለያዩ ስልቶችን ተጠቅመው ነው አጥንተው ተዘጋጅተው እንትን የሚሉት ማለት ነው። ልክ እንደዚሁ እስካሁን እስካሁን እንደተማርነው ሰይጣን ማን እንደሆነ ካወቀን መዋጊያው ሰይጣን ማን እንደሆነ ያወቅ ነው። ከየት ነው? ከእግዚአብሔር ቃል ነው እንጂ ከሌላ ማወቅ አንችልም። የእግዚአብሔር ቃል የእግዚአብሔር ቃል እንዴት ሰይጣን ማን እንደሆነ ከነገረን ማሸነፊያውንም መንገድ ደግሞ ይነግረናል። አንደኛው ለምሳሌ ያዕቆብ ላይ ነው። ምዕራፍ አራት ከቁጥር ሰባት ጀምሮ ራሳችሁን ለእግዚአብሔር አስገዙ፣ ዲያብሎስን ተቃውሞት ከእናንተ ይሸሻል ነው ያለው። ወደ እግዚአብሔር ቅረቡ፣ እሱም ወደ እናንተ ይቀርባል እና እያለ ቁጥር አስር ላይ በጌታ ፊት ራሳችሁን አዋርዱ፣ እሱ ከፍ ከፍ ያደርጋችኋል ያለ እና ስለዚህ ራስን በእግዚአብሔር ፊት ዝቅ ማድረግ የመጀመሪያው ሰይጣንን መቃወም፣ ሌላኛው ደግሞ ራስን ዝቅ ማድረግ ራስን ትሁት ማድረግ በእግዚአብሔር ፊት። ምክንያቱም እንዳየነው ስለ ሰይጣን ስንማር እንዳየነው አሁን ስለ ማሸነፍ ነው። በክርስቶስ ያለውን እኛ በራሳችን ከወይኑ ግንድ ላይ ካልተጣበቅን በራሳችን ሰይጣንን ማሸነፍ አንችልም። እሺ በራሳችን እናሸንፍ ከተባለ ደግሞ እኛ ሰይጣንን እኛ ሳይሆን የምናሸንፈው ኦልሬዲ ክርስቶስ አሸንፎልናል። ስለዚህ ስላሸነፍን እኛ ማድረግ ያለብንን ነገር መጽሐፍ ቅዱስ ነው የሚነግረን ማለት ነው ይሄ ያዕቆብ እንደዚህ ከነገረን ደግሞ ሌላኛው ኤፌሶን ላይ የጦር እቃ መልበስ መንፈሳዊ ውጊያ አድርገን ደግሞ እንዴት የእግዚአብሔርን እቃ ጦር መልበስ እንዳለብን ምክንያቱም እኛ ምንድን ነው ያለው ቅድምን ስንዘምር አሸናፊውን ነው መያዝ ያለብን፣ ወደ እሱ ነው መጠጋት ያለብን፣ እሱ ወደ እኛ እንዲጠጋ። ስለዚህ ይህንን የእቃ ጦር የሚለውን ደግሞ በሌላ ክፍል እናጠናለን። አሁን በአጠቃላይ ትምህርቱን ስናጠቃልል አሁን ዛሬ የምናየውን ነገር ዋናው ትኩረታችን ሰይጣን ላይ አይደለም። ምክንያቱም ሰይጣን የተሸነፈ ነው። የተሸነፈ ላይ ደግሞ የተለየ ትኩረት ማድረግ አይገባንም። ዋናው ትኩረት ማድረግ ያለብን ጌታ ኢየሱስ ክርስቶስ ላይ ነው። ምክንያቱም አሸናፊው እሱን ከሱ ጋር ነው እኛ የተጣበቅ ነው። ዳግም ስንወለድ ጌታ ኢየሱስ ክርስቶስን ደቀ መዝሙር ሆነን ስንከተል ማንን ነው ማየት ያለብን? ትኩረታችን ክርስቶስ ላይ። ጴጥሮስ የሰመጠው አይኑን ከክርስቶስ ላይ ሲያነሳ እንደሆነ ሁሉ እኛ ትኩረታችን ሰይጣን ላይ፣ ምናምን ላይ፣ ማሸነፍ ላይ አይደለም። ጌታ ኢየሱስ አሸንፎልናል። አሁን ማድረግ ያለብን ምንድን ነው? ኤፌሶን የእቃ ጦር ልበሱ የሚለውን ከመጀመራችን በፊት ማወቅ ያለብን ምዕራፍ ሶስት ላይ ወደ ኋላ መለስ ብለን ይሄ እኛ የምንዋጋው ጦር መጠንከር ያለብን በውስጥ ሰውነታችሁ ጠንክሮ ነው ያለው። በውስጥ ሰውነት ከጠነከረ አንድ ሰው ልክ ውጊያው ላይ ሲመጣ በተረፈ ምንድን ነው የሚለው ጠንክሮ የሚለው በጌታና ብርቱ በሆነው በኃይሉ ችሎት ነው። ኤፌሶ ምዕራፍ 6 ቁጥር 10 ላይ ልክ ጠቃጦር መልበስ ሲያወራ ምዕራፍ 3 ላይ በውስጥ ሰውነታችሁ ጠንክሩ ስላለን ምንድን ነው የምናደርገው? የምንጠነክረው በጌታና ምን በሆነ ብርቱ በሆነው በኃይሉ ችሎት ከዛ ቁጥር 11 ላይ የቀጠለው ምንድን ነው? የዲያብሎስን ምን ዲያብሎስን እንድታሸንፉ አይደለም ያለው፣ ተንኮሉን መቋቋም እንድትችሉ መቋቋም ነው ያለው እንጂ ማሸነፍ፣ ኦረዲ ተሸንፏል። የተሸነፈው ምንድን ነው? ተንኮለኛ ነው። ምንድን ነው የሚያደርገው? ያስፈራራል፣ ይዋሻል፣ ይሸውዳል፣ ምናምን ያደርጋል የተለያየ። ይሄ ሴጣንን ተንኮሉን አይተናል ኦረዲ። አሁንኛ ምንድን ነው? ዕቃ ጦር መልበሱ ስንባል ብርቱ ውስጣዊ ሰውነትን መጠንከር። ስለዚህ ምንድን ነው የዲያብሎስን ስራ መቋቋም እንንችል ነው ማድረግ ያለብን መልበስ ያለብንን የምናጠነው ቀጥሎ ያለው ክፍል ላይ ማለት ነው። ክብር ለኢየሱስ ይሁን ክብር ምስጋና ለስሙ ይሁን። ስላሸነፍን በሱ ክብር ምስጋና ይዘን ከፊቱ እንቀርባለን። በዙፋኑ ላይ ላለ እንሰግድለታለን።